አብርሃም ቡታጅራ በገባበት ሄርሜላ ራሷን ለማጥፋት ሞክራለች። ሩታዬ ግን ትላንት ሚሄድ ነኝ ናፍቆኛል ገበያ መወጣ ነኝ ሱቅ መወጣኔ ባለችው መሰረት አብርሃም እንግዲህ አምስት ቀን ሆኖኛል፣ ሶስት ቀን ሆኖኛል፣ ልጄን ማየት እፈልጋለሁ፣ ምን ተፈጠረ የሚለውን የምታደርግለት እኮ አለችው እኮ ሩታ የኛ ፈገግታ የኛ ጨረቃ፣ ዛሬ እንግዲህ ፈገግግግ ጨረረርር ብላ መጣልን፣ አለች። እንኳን ደስ አላችሁ እንኳንም ሳቀሽ ተመለሰልን፣ የኛ እንቁ። እንግዲህ ሄርሜላ ራሷን ለማጥፋት ዛሬ የሞከረች እኮ ብያቸዋለሁ። ራሷን ለማጥፋት የሞከረች ያለቀሰች፣ አብርሃም ወደ ውታጅራ ጫካውንም ፀሐዩንም ዝናቡንም ሳይፈራ ወደ ቡታ ጅራ ሲገሰግስ ስታይ ሊስቅና ሊጫወት ደስታው ሊመለስ ስታይ የሩታ ደስታ ሳቅ ሊመለስ ስታይ ሄርሜላ እንግዲህ ራሷን ለማጥፋት ሞከረች፣ አያችሁ? ሁለት ቀን አብርሃም ስላላገኛት ብቻ ትናንትና ከጽጌ ጋር ስለዘፈነ እንግዲህ ጽጌ ወሰደችብኝ ሳይሆን ወደ ሩታ ወሰደችብኝ በማለት እንግዲህ ዛሬ ራሷን ለማጥፋት ሞክራለች። ሩታዬ እንግዲህ ፈገግታዋ፣ ደስታዋ ተመልሶልናል። እንኳን ደስ አላችሁ ቤተሰቦቻችን። እንግዲህ ትንሹ አብርሃም ልጄን ማይነኝ ልጄን ማየት እፈልጋለሁ እባክሽ ወደ ውስጥ አስገቢ ሲላት እንዴ ምን ታደርግለታለህ? በማለት እንግዲህ ሩታዬ መልሷን መልሳለች። ሆኖም ግን ሩታ አልቆረጠችም በልጅ አባቷ። አስባችሁታል፣ እንግዲህ ሁሌም የምትለው ነው። እኔ የልጅ አባቴ አንተ፣ ሁሌም ኑርልኝ፣ ሁሌም አንተ ነህ። ምን ታስፈልገዋለህ? ባስፈለገህ ሰዓት ትመጣልኛለህ እያለች እንግዲህ ውዶቼ ልጇን በሰላም አግኝታለች፣ አግኝቷል ማለት ነው። ያው አብርሃም በጣም ተደስቷል። በነገራችን ላይ ልጁን እያየ በፍቅር እየ ምንድን ነው እንደዚህ ምን እየሆንክ ነው በማለት እንግዲህ ሁሉን ነገር ፈንደቅደቅ እያለች ነው ሩታ። ከቤት ሲመጣላት ግን ያላት ደስታ ያላት ፍቅር አያችሁ ፍቅሯና ደስታዋ ተመለሰ አብርሃም። እንደማይተዋትና አብርሃም እንደሚወዳት እዚህ ላይ ስታውቅ ግን አስባችሁታል። ይታረቁ የምትሉ እንግዲህ እስኪ ሸር ላይክ አድርጉ። እውነቴን ነው። አብርሃም ራሱ ደጅ እየጠና ነው። ልጄ ልጄ ልጄ፣ እንዲህ አብርሃም እኮ እንኳንስ አይደለም የሱን የራሱን ልጅ የሰውን ልጅ እንዴት እንደሚወድ አይታችኋል። አማኑን ሲያንከበክበው አትሄድብኝ፣ ወደ ሳፈር ልትሄድብኝ ነው ወይ እያለ እንዴት ነው ሲያለቅስ የነበረ ሰምታችኋል። ሳ እንኳንስ የገዛ ልጁን ማለት ነው እና የኔ ልዮቼን የእንቁቼን፣ ያንበሳዎች የአብርሃምና የሩታ ፍቅር እንደገና እየጨመረ እንደገና እያገሰገሰ እንደገና፣ አሁንም የሩታና የአብርሃም ፍቅር ሲጨምር ሄርሜላ አበደች። ወይኔ አማኒ ወልት ገባ መሰለኝ። ልብ የሚነካ ታሪክ ሰሩ ዛሬ። የኔ ጀግና ሴት የኔ እንቁ ሴት የኔ አንበሳ ሴት ሩታ ዛሬ አሽኮር መመቸው እንደተለመደው ማለት ነው። ቀረበሳ ቀረበሳ ቀረ ሩታዬ። እንግዲህ ሩታዬ ቅርታ ትበለው የምትሉ እስኪ ሸር ላይክ አድርጉ። በእውነት ይገባታል፣ በእውነት ይገባዋል። አብርሃምና ሩታ ልጃቸውን አብረው ቢያሳድጉ ሩታ ጠንካራ ሴት፣ አብርሃም ጀግና ወንድ ስለሆኑ ሁለቶችም ይገባቸዋል የምትሉ እንግዲህ ሸር ላይ ካድርጉ። እውነት ለመናገር ይህን ፍቅር ይህን ውዴታ ይህን አንበሳነት ለሌላማ አሳልፎ እንዳይሄድ ጠንካራ ሴት ከፊቷ ላይ ያስታውቃል። እያት እስቲ ስትቅለዘለዝ ዘለዝ እያት እስቲ። ሲያምርባት መውለድ፣ ሲያምርባት ማርገዝ፣ ሲያምርባት መሳቅ፣ ሲያምርባት ተረጋጉ። ሩታዬ ተረጋግተሽ ስታወሪ ሲያምርብት፣ ስትቋጭ ደግሞ ሲያምርባት፣ ሁሉን ነገሯን ይወድላታል። አስባችሁታል። አብርሃም ያለ ምክንያት እንኳ አይደለም የወደዳት እና እንግዲህ ውዶችን ሁሌም እምላችኋለሁ ወፍ ዙራ ዙራ ቤት አላት። አብርሃም ዞሮ ዞሮ ዞሮ ወደ ቤቱ ወደ ልጁ ወደ ሚስቱ ጠጋ ጠጋ ዛሬ እንግዲህ አይታችኋል። ቡታጅራ ገስግሷል በጧቱ። እንዲሁም አምስት ቀን ሆኖኛል እኔ ልጄ ናፍቆኛል። ሁሌም እየመጣው ባይ እኔ ደስተኛ ነኝ። አልተውም ልጄን የፈለገ ቢሆን ግን እኮ የሚገርማችሁ እሱም ልጁን ብቻ ሳይሆን አንቺም አንቺም ልጅም ጠረኔን ናፍቃችሁኛል። አይደለም እንኳን እኔን ብቻ አይደለም እንኳን ስኔነቴን ብሏል። ጠረኔን እንኳን ናፍቆሻል ብሏል። እውነት እኮ ነው። የታለሽ ሩታ፣ የኔ ልዩ፣ የኔ አንበሳ፣ የኔ ጀግና ገና ገና አሁንም እንደገና በእውነት ግን አንዳንድ የምናል ለመሰላችሁ በንግግር በአንዳንድ ነገር ሰውን ልብ ከመስበር፣ ዞሮ ዞሮ የልጅ አባትሽ ነውና፣ እባክሽ አብርሃም ዛሬ ላይ አንገቱን እየደፋ ነው። አብርሃም አንገቱን ሲደፋም አንወድም። የሩታ ወዳጆች ጀግና ናችሁ፣ አንበሳ ናችሁ። እንግዲህ ዞሮ ዞሮ ይገናኛሉ፣ ይታረቃሉ ብዬ ተስፋለን። አሁን ላይ አንገቱን ቢደፋ ልጁንም አይቶ ናፍቆ ያው አራስ ጋር አይቀመጥም እንደምታውቁት ማለት ነው። አይቶ ለመሄድ ያው ፈቀደችለት እኮ፣ ግን ሆኖም ግን አብርሃም ወደ ራሱ መመለስ አለበት። አሁን ደግሞ ሄርሜላ ሴራዋን እየሰራችለት ነው። ነገ ደግሞ ዛሬ ምን ያደርግልሃል? ፎቶ እየላኩልህ ነው ስትለው ፎቶም አይበቃኝም ብሎታል። ነገ ደግሞ ዛሬ ሄርሜላ ራሷን ለማጥፋት በረኪና ጠጥታለች፣ እንዳያችኋት ካላንተ መኖር አልችልም እያለች አብርሃም ግን ጥሏት ቦታ ጅራ እንደሄደ ይሄውላችሁ ከልጁ ጋርና ከሚስቱ ጋር በርቸስቸስ እያለ ነው ልጁንም አይቷል። አንገቱንም ደፍቷል ልቡም ተሰብሯል ሆኖም ግን መጨረሻው ምን ይሆን ነው የምለው መጨረሻው ጠቅለል ብሎ ወደ ሚስቱና ወደ ሩታዬ ወደ ልጁ እንደሚሆን ተስፋ አለኝ ማለት ነው አብርሃም እንግዲህ ልጁንና ሚስቱን እንደሚወድ እዚህ ላይ ያስታውቃል ለምን ይመስላችኋል ውዶቼን ወዳችኋለን እናከብራችኋለን እንግዲህ እነዚህ ልጆች ጫካውንም ዝናቡንም ንፋሱንም ሳይሉ በአንድ ላይ እንዲገናኙልን ነው። ሩታ ጀግና ናት። አብርሃምም ጀግና ነው። ተከታዮች እባካችሁ በአንድ እንዲሆኑልን እንፈልጋለን ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ስለምትከታተሉኝ አላህ ሀይር ጀዛችሁን አላህ ይክፈላችሁ። የሩትዬ እህቶች ጠንክሩ። አሁንም ሀረሜላ ራሷን እያጠፋች አብርሃም ወደ ቡታ ጅራ የሮጠበት ያለ ምክንያት አይደለም። ፍቅር አበረረኝ ነው። ልጁ አቤል አትሳሳት አስተያየቱ እዩማ፣ የብሩኬ የዚህ ሁሎችም ያስተያየታቸው እነሱ አንገቱ ደፋ መቀለሩ ታያለው። አብርሃም ቅልዝልዝ ሲል እነሱ ራሳቸው እያፈሩ ነው። ለምን ይመስላችኋል? ስለሚወዳት ስለሚያውቁ ነው። ሄርሜላንና ሄርሜላን አቤላ ስላመጣት አብርሃም ግን ወደ እነዚህን ትታችሁ ወደ ሩታ እንደዞረ ሲያዩ እግራ ገብቷችኋል። እንወዳችኋለን። ሩታ ጠንክሪ፣ አሁንም አብርሽ ካንቺ ጋር ነው። እንወዳችኋለን። አሰላሙ አሌይኩም ወረህመቱላህ።